ለምስኪን ይስተው ወይስ ለሌላ ጉዳይ ያውለው፣ ሲጀምር ወለድ ያለበት ባንክ ቤት ላይ ማስቀመጥ አይፈቀድም። የባሰ በሩራ ካልሆነ በስተ ገንዘቡን ቤት ማስቀመጥ፣ አማና፣ ሌላ ቦታ ማስቀመጥ በሆነ መልኩ ብቻ መጠበቅ ካልቻለ ሙአከድ የሆነ ስጋት ካለበት እንጂ የሪባ ባንክ ቤት ወስዶ ማስቀመጥ በሪባ መተባበር፣ በወንጀል መተባበር ነው። ከተገደደና አማራጭ ካጣ እንደሚባለው እውነት ከሆነ ከወለድ ነፃ ብሎ ያስቀምጥ። ቤተኛው መልኩ መጠበቅ ካልቻለ ሌባ ከመጣበት ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት ይቻላል። እንደዚሁ ደግሞ አብዛኛውን አቅመ ደካማ የሆነውን የማህበረሰብ ክፍል ሊያገለግል ይችላል የሚባል ማህበራዊ አገልግሎት የሚሰጡ ነገሮች ላይም ቢውል ችግር የለውም የተባለበት ሁኔታ አለ። አላከን በላጩ አቅመ ደካማ ለሆነ ይልስ ሚቀምስ ለሌለው አሊያ ደግሞ የቀን ገቢውን በቂ በሆነ መልኩ ለማያገኝ ምስኪን መስጠት አለበት። ነገር ግን ሲሰጥ ሰደቃ ነው ብሎ ነው። ይይቱ አላህ ጠይብ ነው፣ ንጹህ ነው። አላህ ንጹህ ነገር እንጂ አይቀበልም ተብላ ከገንዘቡ ለመገላገል ግን ወስዶ መስጠት አለበት። እዚያው ትቶ መሄድ አለበት የሚሉም አሉ። እዚያ ትቶ መሄድ እነሱን በወንጀል መተባበር አልሆሉ ለተለያዩ ለክፍር በጎ አድራጎት ለሚሏቸው ነገሮችም እንደሚያውሉ የሚጠቁሙ መረጃዎች አሉና እዚያ ትቶ መሄዱ አይመከርም። ተገቢ አይደለም። ሲጀምር ተዓሙል ማድረጉ እንዲህ ነገር ላይ መግባቱ አይመከርም። ከገቡና ከመጣ ደግሞ አውጥቶ ለአቅመ ደካማ መስጠት ነው ለእነሱ ከመንገር ጋር፣ ለእነሱ ከማሳወቅ ጋር እንተወስደህ እንደምትበላው እንዲገምቶ ማድረግ የለብን። ሙስልም ሪባ ይበላል እስላም ሪባን ይፈቅዳል እንዳይል እስላማዊ የግጥም መጽሐፍ ጽፌ መጽሐፍ ተሸጦ ገንዘብ ለማግኘት በፈልግ ሪያ ይሆናል ወይ? በላጮና የተሻለው ካልተገደስ አቅም ካለ ዕልምን በነፃ ማሰራጨቱ። ገንዘብን አስቦ ብቻ ንግድን አስቦ ብቻ እስላማዊ መጽሐፍትን መጻፉ ሲዲዎችን ማሳተሙ አደብ አይደለም። በዕልም መነገድ ነው የሚሆን፣ በሸሪዓ መነገድ ነው የሚሆን። ቁርአንን ቅሩት ስሩበትም ቁርአንን ቀርተው የሚበሉበት ሰዎች ሳይመጡ በፊት ብላ ነቢ ስላ ሰለም አክር ዘመን ላይ ቁርአንን እየቀሩ በቁርአን የሚበሉ ሰዎች አሉ። ቁርአንን መተዳደሪያ የግል ጥቅም ማስገኛ የሚያደርጉ አሉ። ይህ ተገቢያ አይደለም። ወላክን ዒልምን አስተምሮ ክታብን ጽፎ ቁርአን አስቀርቶ ኡማውን የሚያገለግል ይሄን በማድረጉ የዕለት ገቢውን ማግኘት የማይችል ከሆነ ከሙስሊሞች ግምጃ ቤት ከተመደበለት ከሌላ መቀበል አይችልም። ይሄን የሚመደብ ግምጃ ቤት ከሌለ፣ ተቋማት ከሌሉ በመጠኑ ንያውን ዋና ሀደፉን እሱን ሳያደርግ አብዝቶ ሳይደራደር ስግብግብ ሳይሆን ይቀበል ችግር የለውም። እና ዓላማውን እስላምን ማሰራጨት ከመሆን ጋር ከማድረግ ጋር መጽሐፎችን አሳትሞ መሸጥ ሪያ ውስጥ አይገባም። ነገር ግን አሳትሞ በመሸጡ ባንድ በኩል እስላምን ለመርዳት ብሎ ቢያደርገው ውስጡ ላይ በራስ መደነቅ፣ ዝናን መፈለግ፣ እውቅናን ማግኘት ታስቦበት ከሆነ ይሄኔ ሪያ ይሆናል። እስላምን ለመርዳት እስላምን ለማሰራጨት ብሎ ቢጽፍ ገንዘብ ማግኘቱ እንዳለ ሆኖ ኪታቦችን መጽሐፎችን ድምጾችን አብዝቶ የሚያሳትመው እውቅናም ጭምር ለማግኘት ብሎ ከሆነ ከስረ ዱንያ አላህ በዕልም መነገድም ይሆናል። መነገድ የሚባለው ብሩ ብቻ፣ እውቅናን፣ ስልጣንን፣ ዝናን ማግኘቱም እዚህ ውስጥ ይገባልና ይከስራል። አላህ ዘንድ ይጠየቃል። አንድ ሰው አንድ እቃ ስጠኝ ቢለኝ ሰደቃ ሰጥቼዋለሁ ብለው ሰደቃ ሰጥቼዋለሁ ማለቴ የሰደቃውን አጅር ያበላሽብኛል ወይ? ለጉራ ከሆነ ሰው እንዲሰማ ለጉራ ከሆነ የተባለው የሰደጋው ነጅር ሊያበላሽ ይችላል። ለጉራ ሳይሆን ለሪያ ሳይሆን የጠየቀውን አካል ለመመለስ እንዲሁ ለመንገር ብቻ ከሆነ ተገቢ ያልሆነ ነገር አድርጓል፣ ግን ነጅሩን አይቀንስም የለም። አለ ደግሞ ሌሎች መልሶችን በመስጠት መመለስ ይቻላል። እንዲህ አይነት መልስ ማይመልሰው ሰው ካለ የት ሄደ ብሎ የሚከራከር ከሆነ ለተቸገረ ሰው ሰጠሁት ቢል ላባስ ችግር የለውም። ለኢኽባር ከሆነ ማለት ነው በሶላት ውስጥ ሆኖ ሁሹዕ ለመላበስ ብሎ አይንን መጨፈን እንዴት ይታያል ሱናው አይንን ገልጦ መስገድ ነቢያችን ሰለላሁ ዐለይሂ ወሰላም አይናቸውን ገልጠው ነበር የሚሰግዱት እያሰግዱ ሳለ አንዴ ወደፊት ተመልሰው ደግሞ ወደ ኋላ መጡ ሶላት ካለቀ በኋላ ምን ሆነህ ነው ሲሏቸው ወደ ኋላ የተመለስኩት እሳትን አላህ አሳይቶኝ ነው እንደ ዛሬ የሚያስፈራ ነገር አይቼ አላቅም ወደፊት ደግሞ ከተለመደው መቆሚያ ገባ ያልኩት ጀነትን አይቼ ነው የጀነት ፍሬ አላህ ሳይቶ የነበረ ላመጣላቸው ነበር የሄድኩት ባመጣው እስከ ቅያማ ቀን ድረስ ትብሉት ነበር ብለዋል። አይ ሶላት ወሰላም ይህ ነቢዩ ሶላት ወሰላም አይናቸውን ገልጠው ይሰግዱ እንደነበረ ያሳያል ተብሏል። ወከዛሊክ አንዳችሁ ሲሰግድ ከፊት ለፊቱ ማንኛውም ሰው እንዳያልፍ ከልክል ብለዋል። አይኑን ጨፍኖ የሚሰግድ ሰው ተላላፊዎችን አይቶ መከልከል አይችልምና፣ በመሰረቱ ሱናው አይንን ገልጦ መስገድ አይናችን ከሱጁድ ማድረጊያችን በስዩድ ሰድ ግንባራችን ከሚያልፍበት ክልል አልፎ መሄድ የለበትም። ወደ ሰማይ የሚያዩ፣ ወደ ግራ ወደ ቀኝ የሚያዩ፣ ያለ ምንም ገደብ ወደፊት የሚያዩ ሰዎች አሉ። በተለይ ወደ ሰማይ ማየቱ ተከልክሏል። ሶላት ላይ ሆኖ ወደ ሰማይ የሚያይ አይኑ በዛው ይቀራል ብሎ አይሰጋም እንደ የሚል ሐዲስ አለ። ሶላት ላይ የስጁድ ቦታውን ትቶ ወደ ተለያየ አቅጣጫ የሚያይ አኢላ ኸይር ሚን ከኔ የተሻለ ማን አለና ነው ወዴት ነው የምታይ ብለዋል አላህ ትብሏል ከአላህ ጋር ሆነን ሶላት የሰገደን ሌላ ልናይ አይገባም። በዚህ መልኩ ራሱን መቆጣጠር ያልቻለ ሁሹ እንዲያገኝ አይኑን ሰበር እንዲያደርግ ብሎ በሶላት ውስጥ አይኑን መጨፈን የፈለገ ሰው ቢያደርግ ችግር የለውም። ሱና ነው ብሎ ሳያም እኔ የግሌን ችግር ላከመበትን ያደረኩት ብሎ ጨፍኖ ቢሰግድ ችግር የለውም። እህት ለወንድሟ ዘካ መስጠት ትችላለች ወይ? የዘካ አሰጣጥ ተርቲቡ ምን ይመስላል? የዘካ አሰጣጥ ተርቲቡ ምን ይመስላል? ሰፊ ነው። በዚህ አይነቱ አጭር ፕሮግራም ላይ መዘርዘር ይከብዳል። ከዛሊክ ተርቲቡ የሚለው የሚገባቸው ሰዎችን ነው። አሱናፎችን ነው። ከአሱናፎች ውስጥ ያሉትን ነው። ባሲያን ዕሙመን በጥቅሉ ዘካ ለፍሩዕና ለኡሱል ወጫቸውን መሸፈን ግዴታ ለሚሆን ሰዎች አይሰጥም። ኡሱል ማለት ወላጆች፣ የወላጆች ወላጆች፣ አባት፣ እናት፣ አያቶች፣ ቅድመያቶች፣ ቅማያቶች ማለት ለእነዚህ ዘካ አይሰጥም። ካሉ ከተቸገሩ ከጥሬ ገንዘብ ነው መስጠት የሚወጅበው። እነዚህ ኡሱል ይባላል። ለራስ ወላጆች፣ ለወላጆች ወላጆች፣ ለአባትም ለእናትም ወላጆች አይሰጥም። ከተቸገሩ ከጥሬ ገንዘብ ነው የሚሰጠው። ወከዛሊክ ለፍሩዖች አይሰጥም። ፍሩዕ ማለት ልጆችና የልጅ ልጆች ማለት ልጆችና የልጅ ልጆች ማለት የልጅ ልጅ ልጅ እስከታችም ቢሆን የወንድም የሴትም። ወከዛሊክ ከሁለቱም ባይሆን ወጪው የሚወጅብበት ወጪውን መሸፈን የሚወጅብበት ለምሳሌ ባለቤቱ ለባለቤቱ ወንድ ዘካ መስጠት አይፈቀድለትም። በተቃራኒው ግን ሚስት ለባሏ መስጠት ትችላለች። ሀብት ካላት አቅም ካላት ሚስት ለባሏ ብትሰጥ ችግር የለው ችግር የለውም፣ ብቻም ሳይሆን ለሌሎች ከምትሰጥ ለእሱ ብትሰጥና ራሱን እንዲችል ብታደርግ ይመረጣል። ከዚህ ውጪ ይላሉት ይሰጣ ለዘመዶች። ትንሽ ኪላፍ ያለው ለወንድምና ለእህት ላይ ነው። በሻፊዕዮች፣ በሐንበሊዎች፣ በሌሎች መሀል ኪላፍ አለ። ራጅ ፍና ትክክለኛው የማይወርሳቸው ከሆነ አሁን ይቻላል። እሱ የማይወርሳቸው ከሆነ ዘካ ይሰጣ ይወርሳቸው ከሆነ ዘካ አይሰጥም፣ የሚል ተፍሲል አለ። አኩል ሐል የተሻለው ለነዚህም ቢሆን አቅም ካለ ከዋናው መስጠት አቅም ከሌለ አሊያ ደግሞ እንደ አቅም የተሰጣቸው ካልበቃቸው አስፈላጊ የሆነ ነው ከተገኘ ለእህት ለወንድም ይሰጥ ችግር የለውም። ለአጎት ለአክስት፣ ለአጎት ልጆች ይችላል፣ አይደል። ለዘመዶች መስጠቱ ለባዕድ ከመስጠት የተሻለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዘመድ ሰደቃ መስጠት ዝምድናም ነው ዝምድና መቀጠልም ነው አጀሩ ነው በማለት ተናገረው አ ሰላቱ መሰላም። ዘካተልማልን በተመለከተ በአብዛኛው በደቡብ አካባቢ መተዳደሪያ እንሰት ነው። በዚህ ላይ ዘካተልማል ካለ እንዴት ነው የሚወጣው እንሰት ላይ ዘካየል? እንሰትን በመነገድ የእንሰት ተዋጽኦችን በመሸጥ ገቢ የሚያስገባ ሰው ከሆነ ነጋዴ ሆነው በዚህ ያገኘው ገንዘብ አምስት መቶ ዘጠና አምስት ግራም እና ከዛ በላይ ብር የሚያስገኝ ሆኖ ዓመት ከተቀመጠ የኔ ዘካ ይወጅብበታል፣ እንጂ አምራቹ ማሳው ላይ እንሰት ስላለ የእንሰት ተዋጽኦች ስላሉ የሚመገበው ዘካ ይወጅብበትም። ለምን ያለን እንደሆነ ዘካ የሚወጅበው ሳይበላሽ ለረጅም ጊዜ ከርሞ ሊመገቡት የሚችል ተለክቶ ተመዝኖ፣ አልያ ደግሞ ተሰፍሮ የሚሸጥ ነገር ሲሆን፣ ራሱ ገንዘብ ሲሆን፣ ወርቅ ብር ሲሆን ዘካ ይወጅብበታል። ለረጅም ጊዜ ከርሞ ተቀምጦ ሊጠቀሙት የሚችል ስንዴ፣ ገብስ፣ አተር ዘካ ያወጅብበታል። ወይላ እንደዚህ አይነት ከተወሰነ ጊዜ በኋላ የሚበላሹ ነገሮች ላይ ቲማቲም ላይ፣ ሽንኩርት ላይ፣ ብርቱካን ላይ፣ ሙዝ ላይ ወከዛለ እንሰት ላይ ከራሳቸው ዘካ የለም። እነዚህን በመነገድ የሚተዳደር ሰው ከነዚህ ያገኘው ገንዘብ ካለና ኒሳቡም ዘካ የሚወጅብበት ደረጃ ከደረሰ 595 ግራም የማዕድኑን ብር የሚያዝገዛ ያክል ካለው እንደምሳሌ 595 ግራሙ ሀያ ሺህ ቢሆን ሰላሳ ሺህ ቢሆን ሰላሳ ሺህ የሚያወጣ ካለው ገንዘብ ካለው አመት ከሞላ ሁሉም የራሱ ከሆነ ይሄኔ ዘካ ወጅበታ ነው የምንለው። እህቴ ባለቤቷ ከቤት ውጭልኝ ብሎ ካባረራት ሶስት ወር አልፏል። ደግሞ ልጅ ወልደዋል። መጀመሪያ አብረው ሲኖሩ፣ እህቴ በአሁኑ ሰዓት ለማግባት በጣም ተቸግራለች። እሱ ሌላ አግብቷል። እሷ ግን ምንም የተናገራት ነገር የለም። ከቤት ውጭልኝ ብሎ ከማባረር ውጪ እህቴ ምን ማድረግ አለባት? አንተ እስካለህ ድረስ ይህን ሁሉ መቸገሯ አግባብም አይደል። ውጭልኝ ልኝ ለምን እንዳላት በጊዜው ሄደህ መጠየቅ አለብህ። አንድ ሌሊት ውጪ እንድታደርግ መፍቀድ የለብህ። ሶስት ወር ሆኗታል ያልክ ነው። ሴት ልጅ ለአካለ መጠን ከደረሰች በኋላ ከምንም በላይ የሚያስፈልጋት የሚጠቅማት፣ የሚበጃት የራሷ ቤት፣ የራሷ ጎጆ፣ አልጋ መኖር አንድ ብሎ ውጪልኝ ያላት ቀን አንተ ቤት መታ እንድታደር መፍቀድ አልነበረብህም። በዛው ቀን እጇን ይዘህ በምን ተጣላችሁ፣ ለምን ውጭልኝ አልካት ማለት ነበረብህ። እሱም ጥፋተኛ ነው፣ አንተም ጥፋተኛ ናችሁ። ምንድ ነው ማድረግ ያለባት? ጥግ ማድረስ ነው። ምኖር ይችላሉ። ይህን ያክል የሚያለያይ የሚያራርቅ አይደለም ችግሩ። ቁጭ ብሎ ተነጋግሮ መፍታት ነው። ፈብዕቱ ሐከመን ምን አህሊሂ ወሐከመን ምን አህሊሃ ብሎ አልቁርአን ሁለቱ ከተጋጩ ባልና ሚስት ከሱም ከሷም ፈራጅን አስታራቂ ላኩ። አቅል ያላቸው እውቀት ያላቸው ፍትህ ያላቸው ተነጋግረው ያስማሙ። ኢንዩሪዳ ኢስላሐን ይወፍቅ ላሁ በይነሁም። ሁለቱም ሽማግሌዎች ማስማማትን ማስተካከልን ከሆነ የፈለጉት፣ ሁለቱም ባለ ጉዳዮች ባለም ሚስትም ማስማማትን ፈልገው ከሆነ መስማማትን ፈልገው ከሆነ ሽማግሌ ያላኩት ውጤቱ ምን ይሆናል? ይወፍቅ ላሁ በይነሁም አላህ በመሃላቸው መግባባትን ያወርዳል ያመጣል። አይተው አማራጭ ከሌለ መለየት ከሆነ መለያትን መፍትሄም አላህ ተባረክ ወተዓላ መፋታትን የፈቀደው የደነገገው አብሮ በተለያየ መልኩ እየተጎዳዱ ከመኖር ስለሚሻን ዘመድን ማግባት ከተከለከለበት እህትን፣ አክስትን፣ የወንድም ልጅን፣ የእህት ልጅን ኢላ ገይሪ ዛሊክ ማግባት ከተከለከለበት አንዱ ምክንያትም መፋታት ስላል ብዙ ጊዜ ሰዎች ሲፋቱ ድንበር ያልፋል። መፋታት የመቆራረጥ አንድ ምክንያት፣ እህቱን፣ አክስቱን የወንድሙን ልጅ ቢያገባ አንድ ሰው ከተፋቱ በኋላ ዝምድና ይቆረጥ ይችላል። እዚህ መፋታት የመጨረሻው አማራጭ ከሆነ ሽማግሌዎች አይተው ይሄ ይሄ በመሀላቸው እስካለ ድረስ አብሮ መኖር አይችሉም ካሉ መፋታት ነው። ይቃህ ያለ ይሄን ሁሉ ጊዜ ውጪ ተንጠልጥላ መቆየቷ ተገቢ አይደለም። ባሎች አላህን ሊፈሩ ይገባቸዋል። ቤት ለቀሽ ውጪልኝ አይባልም። ከባድ ወንጀል ላ ትክሪጁሁነ ሚን ብዩቲሂነ፣ ከቤታቸው አታውጧቸው። በርካታ የቁርአን አንቀጾች ላይ ቤቶችን ለሴቶች ነው ያደረገው። አንድ አጋጣሚ ላይ ነው ቤቱን ከሴቶች አላህ ያነጠቃቸው። ከቤተሰብ ጋር ተያይዞ ቤትን የሚጠቅሱ አንቀጾች ላይ ቤትን የሴቶችን ያደረገዋል። ወቀርነ ፊ ብዩቲኩነ፣ ላ ትክሪጁሁነ ሚን ብዩቲሂነ፣ ቤት የማን ነው ማለት ነው? የሴቶች ነው ወደህ ኒካሕ ስረ እስካመጣህ ድረስ ቤት የሴት የሚስትህም። መቼ ነው ቤቱ ከእሷ የተነጠቀው? ዝሙት ሲሰሩ። ወላቲ ያእቲና ልፋሒሸተ ሚን ኒሳኢኩም ፈአምሲኩሁና ፊልብዩቲ። ይህኔ ቤቱ ያንቺ አልተባለችም። ጥፋት ካጠፋች ማለት ዝሙት ከሠራ የባሏን ክብር አልጋ ካስደፈረች ቤቱ የሷ አይሆንም። የሷ ተደርጎ አልተገለጽም። ከዚህ ውጭ ቤት የሷ ፈትሃትም። ዒዳ እስኪያልቅ ድረስ ቤት የሷ ስለዚህ ሙስሊም ከሆነን አደብ ስርዓት ካለን፣ ፈትህ እንኳ ቢሆን በትክክል ፈትቻለሁ እንኳ ብትል የመጨረሻ ሶስተኛ ፍቺ ካልሆነ በስተቀር ከቤት ማስወጣት አይቻልም። ላ ቱኽሪጁሁነ ሚን ቡዩቲሂን፣ ከቤታቸው አታውጧቸው። ዕዳ እስኪጨርሱ ድረስ ሶስት ጊዜ ኃይድ አይታ እስክትጠራ ድረስ ቤት አስቀምጣት፣ ወጪ አድርግላት። ፍቺው የመጨረሻ ከሆነ ቤት እንድትኖር ማድረግ ግዴታ አይሆንም። ቤታ በተጣሉ ቁጥር ከቤት ውጪ ከሸሪዓ መውጣት ከቤት ስትወጣ ልብ ላይ የነበረው መተዛዘን፣ መዋደድ፣ መተሳሰብ አብሮ ይወጣል። ቤት ውስጥ ከሆነ ግን ያለችው ከጊዜ በኋላ ይበርዳል። ታዋት ማታ ሲገናኙ በልጆች ጉዳይ ሲነጋገሩ ነገሩ ይበርዳል። ፈቷት እንኳ ቢሆን ሁለተኛ አንደኛ ሁለተኛ ብቻ ከሆነ አብሮ ሊበሉ አብሮ ሊጠጡ ይችላል። ሊተያዩ ይችላል። በል ሴት ልጅ ሆን ብላ ባሏ ፈቷት እዛው የኖረች መልካም ልብስ ለብሳ፣ ሽቶ ተቀብታ ባጠገቡ ልታልፍ ይገባ እንዲመለስ ማለት ነው። ዳ ከቤት ማስበጣት ከባድ ወንጀል ነው። ሴቷን በመውጣቷ ወንጀለኛ ናት። ወንዱን በማስበጣቱ ወንጀለኛ ነው። ተመልሳ መግባት አለባት። አላስገባም ካለ አደብ መያዝ መቻል አለበትም። ባድያም፣ ፈርድም፣ ቀብልያም በምንሰግድበት ጊዜ በሁሉም ላይ ሱራ መቅራት አለብን ወይስ አንደኛው ላይ ብቻ ከቀራን ይበቃል? ሁሉም ላይ የፊት ሁለት ረካዎች ላይ ይቀራል ፈርዶም ሱናውም ላይ ቅብልያውም ባዕልያውም ላይ የፊት ሁለት ረካዎች ላይ ይቀራል። አልፎ አልፎ ከሁለት በላይ ረካዎች ካሉ አልፎ አልፎ ሁለተኛ ሦስተኛ ረካ ላይ ቢቀራ ችግር የለም። አቡ ዳውድ ሌሎች የመዘገቡት ሐዲስ እንዲህ አይነት ነገር ከነቢ ተገኝቷል። ሁር ዓስር፣ ሦስተኛ አራተኛ ረካ ላይ መቅረብ፣ ዕሻ የኋለኛ ሁለት ረካዎች ላይ አንዳንዴ ቢቀራ ችግር የለም። ማ የፊተኛው ላይ ሁሌ ነቢ ይቀሩ ነበር፣ ሶላቱ ወሰላም። ቤተሰብ በአደራ መልኩ ያስቀመጠውን ገንዘብ እንደማይፈልጉት እርግጠኛ ከሆነን ሳይጠይቅ መጠቀም እንዴት ይታያል? አማና ብሎ ከሆነ ያስቀመጡት መንካት አይቻልም። እንደ ተቋጠረ ማስቀመጥ። ተጠቀሙበት ስፈልገው ትሰጠኛለህ ተብሎ ከሆነ የተቀመጠው መጠቀም ይቻላል፣ ምንም ችግር የለም። ቢጠፋሉ፣ መተካት ግዴታ ነው። አንተ ጋር ይቀመጥ ስጠይቅ ትሰጠኛለህ ከሆነ ግን ራሱ ተቋጥሮ ነው መቀመጥ ያለበት። ሁለቱ ልዩነት አለ። ለራስ መጠቀም ይቻላል ነው ሌሎችን መስጠት ይቻላል። ይሄ ትልቅ አማና ነው። ባለነበት ጊዜ ይሄ አማና ነው የጠፋ ከሳምንት በኋላ እፈልጋለሁ አስቀምጥልኝ ያልከውን ሰው ድንገት ብርህን በሶስተኛው ቀን ፈልጋው ብትሄድ አይኑን ያሻሻል ጀርባውን ሰጥቶ ይሄዳል ጠፋብኝ እለሃል ኢማንህ ነው የጠፋው የጠፋው ብሩ ሳይሆን ኢማንህ ነው የጠፋው አማና የሌለው ኢማን የለውም እንትው አማና ከኢማን ጋር የተያያዙ ናቸው ይሄን ብር አስቀምጦ አማና ነው ካለህ ለአስር ወርም ይሁን ለአስር ቀንም ይሁን ለሳምንታትም ይሁን ለአመታትም ይሁን ፈቅዶልህ ተጠቀም እስካለለህ ድረስ ለተነካ ይገባ ሰጥቶት ዞር እንዳለ አውጥቶ ቆጥሮ እንደፈልገም ያደርጋል። ሰዎች ከላይ ሲያዩት ማሻአላህ አማና ኢማን ያለው፣ ከውስጥ ግን ዱኒያ የተጫወተችበት። እዚህ ነው የአክር ዘመን ላይ አማና ይጠፋል። እገሌ የሚባሉ ጎሳዎች ውስጥ፣ ብሔሮች ውስጥ አንድ አማና ያለው ስዋሉ ቤቱን ታውቃላችሁ እንዴ እየተባል ይፈለጋል። የአክር ዘመን ላይ አማና ያለው ይጠፋል። እገሌ የሚባሉ ጎሳዎች ወይም ብሄረሰቦች ውስጥ አንድ አማና የሚጠብቅ ሰው አላሉ? ማነው ወደ እሱ የሚጠቁመኝ የተባለ ይፈለጋል ተብሎ አማና የሚቀበል ብዙ ነው፣ ነገር ግን ጠብቆ የሚያቆይ ጥቂት። አማናን ጠብቆ ማቆየት እንደሚችል እርግጠኛ ያልሆነ ሰው አማና ማቀበል ለእሱ ወንጀል ነው፣ አይቻልም። አንድ ሰው ከጎረቤት እቃ ከተዋሰ በኋላ ድንገት እቃው የሚጠፋበት ከተዋሰው የበለጠ አዲስ እቃ ገዝቶ ቢሰጠው እንዴት ይታያል? ምንም ችግር የለውም የሚቀበለው አካል ከተስማማ። የሚቀበለው አካል ከተስማማ ምንም ችግር የለው። አንዳንድ ቤቶች በተወሰኑ መገልገያዎች ላይ ቢዝነስ የንግድ ስራ የሚሰሩ አሉ። ለምሳሌ የዳቦ መጋገሪያ ምጣድ፣ ሽንኩርት መፍጫ ማሽን ወዘተ፣ እነዚህን የገቢ ምንጮች አለማዋስ የቁርአን አያው ከሚገልጸው ሁኔታ ይገባል እንዴ? የሚል ማዋስ ግዴታ የሚሆነው ሶስት መስፈርቶች ከተማሉ ማዋስ ግዴታ የሚሆነው ሶስት መስፈርቶች ከተማሉ፣ አንደኛ የተዋሰው አካል ተገዶ ተቸግሮ የጠየቀ ከሆነ። ሁለተኛ የጠየቁትን እቃ ተጠያቂው ባለንብረቱ ጠያቂው በሚፈልገው ልክ ወይም ከዛ በላይ ለራሱ ማይፈልገው ከሆነ። ሶስተኛ የጠየቀው አካል በአግባቡ በአማና ተጠቅሞ እንደሚመልስ እርግጠኛ ከተኮነ። እነዚህ ሶስቱ ከተሟሉ የጠበቀ ሱና ነው፣ ዋጅብ ነው። ኢላገሪ ዳሊክ ተብሏል። ስለዚህ ማሽኖችን መሰል ነገሮችን ያከራዩ ወይም እየሰሩባቸው የሚተዳደሩ ሰዎችን አውሶን ካሉ የቀን ገበያቸው እንዲቆም ተደረገ ማለት ስለሚሆን ማዋሱ ግዴታ አይሆንም። የጠየቀበት ቀን ላይ ስራ ፈትቶ ቤት ቁጭ ብሎ ከሆነና ሌሎች መስፈርቶች ተሟልተው ከሆነ አዎ ይሰጣን። አንዳንድ ሰዎች እቃ ይዋሱና አብዛኛው ጊዜ አይመልሱም። ከመለሱም እንኳ ሰውን አዳድ ካደረጉ በኋላ ነው። ለእነዚህ አይነት ሰዎች መከልከሉ እንዴት ይታያል? ችግር የለም። ቀደም ሲል ደርስ ላይ ተብራርታ አደባሉ እኛ የመስጠት ግዴታ እንዳለብን ሁሉ የሚጠይቀው አካለም ሊጠብቀው የሚገባ አደባል ስርዓት አለ። ግዴታዎች አሉበት። በአግባቡ መገልገል አለበት። ተገልግሎ እንዳበቃ መመለስ አለበት። ሳያበቃ በፊት እንኳን ባለቤቱ ስጠኝ ቢለው የመስጠት ግዴታ አለበት። እሱም በማይጎዳ መልኩ ለካፍር ስጋ ይሰሩበት ቢላዋዲስት መስጠት ይፈቀዳል። ከአሁን ቀደም ሱረቱል ካፍሩን ማጠናቀቂያ ላይ ከካፍር ጋር መናኗረን ህግጋቶችን ስንዳስ የካፍሮችን ዕቃ ለመጠቀም ብንገደድ መጠቀም ይቻላል ወይ የሚለው ነጥብ ላይ ሶስት አይነት አቋሎችን ጠቅሰናል ከዚህ ውስጥ በላጩ የእነሱ እቃ ሳነካ መኖር ከቻለን የእነሱ እቃ ሳነካ መኖር ለመጠየቅ ከተገደደን አዲስ ንጹህ እቃ ከሆነ መጠቀም ይቻላል ዝም ብሎ ቀጥታ የተነካካ እቃ ከሆነ ማይፈቀደን ነገር እንደሰሩበት ከገመተን ከሸከከን አጥበነው መጠቀም ይቻላል ተብሏል

ማረድ ስጋ ሰርቶ መብላት ይፈልጎ እቃው ባይኖረው ድስ የሆነ ጎረቤት ቢሆን ለምሳሌ አልያ ደግሞ እቃ ተሰርቆበት ቢሆን ሰርቶ መብላት ቢፈልግ ብታውሰው፣ ከዛ በኋላ ሲመጣ ማጠብ በሚቻለው መልኩ አጽድተህ የእነሱን እቃ ተውሰን ስንጠቀም እኛ ለራሳችን አጥበን መጠቀም በምንችልበት መልኩ ሲመለስ አጥበን ብንጠቀም ምንም ችግር የለው። ይሄን እንዲህ አይነቱን ነገር በምናደርግበት ጊዜ ታሊፍን መነየት አለብን። አንሰጥህም ብንለው አንተን ሳይሆን የሚጠላው የያዝከውን የተሸከምከውን ትልቁን ሀብትህን መለያህን ዲንህን ነው የሚጠላው። ሸሪዓው ደግሞ ቁርአን ላይ ላ የንሃኩም ላ አን ለዚነ ላ አክር ሱራው ላይ በግልጽ አንገጹ ላይ በግልጽ አላህ ነግሮናል። በጎ መሆንን አላህ አልከለከልም። ይህ በጎነትን መስጠቱ ማድረጉ፣ እኛ የምንመራው በአቅል አለ የካፍር ስጋ ይነካው እንዴት እያሉ በውስጣቸው የሚከብዳቸው ሰዎች ይኖራል። የሚመራን ሸሪዓን ደሊል እኛ የሙሽሪኮች ሀገር ወይም የአህል ክታቦች የመጁሶች ሀገር እንሆናለን የእነሱን እቃ ለመጠቀም እንገደዳለን። ምን እናድርግ ሲሏቸው ነቢዩ ሰላቱ ወሰላም ካፍር በኸምር የነካውን በሐራም የነካውን እንዴት ትበላላችሁ አላሉ። ሸሪያ የሚመራው አቅል አይደለም። ሌላ ካላገኛችሁ አጥባችሁት ተጠቀሙበት። በትበላ ሴት ልጅ ጀናባ ሆና ምግብ ብትሰራ ይቻላል ወይ? ና ጀናባ ሆና ምግብ መስራት ትችላለች፣ ችግር የለም። ምግብ ለመስራት ገላ መታጠብ ሸርጥ አይደለም። ባይሆን ጀናባ የሆነ ሰው ምግብ ሲበላ ከዛሊክ ሲተኛ ውዱ ቢያደርግ መልካም። ለመብላት ውዱ ማድረጉ ተመራጭ ነው እንደተባለው ምግቡን ማዘጋጀቱ ወደ መብላቱ መሄድ ነውና ውዱ አድርጎ ምግቡን ቢያበስሉ ቢያዘጋጁ የተሻለ ነገር ግን ጀናባ ላይ የሆነች ሴት ወይም ወንድ ምግብ ማዘጋጀት አይችልም ተብሎ አይከለከልም። ጥቁሯን ተሰርታ ጀናባ ከሆነች መታጠብ ያለባት ጥቁሯን ፈታ ነው ወይስ በክፍት ቦታ ማፍሰስ ትችላለች? ፈቶ መታጠብ ከተሻለ ችግር ከሌለው ቢፈታ የተሻለ ነው። በርካታ ዕለሞች ዘንድ ዋጅብ የሆነው ግን ከሀይዱ ደም ስትጠራ ነው። ከወራባ ደም፣ ከወሊድ ደም ስትጠራ ሴት ልጅ የተሰራ ጸጉሯን ፈታ መታጠብ አለባት በግዴታነት ብላል በርካታ ዕለሞች። አማ ጃናባ ግዴታ አለ ሊደጋገም ስለሚችል ማለት ነው። በየጊዜው ሊገጥም የሚችል ነገር ስለሆነ የሰው ልጅን ያስቸግራል። የወራባ ደም፣ የወሊድ ደም አልፎ አልፎ የሚከሰት ነገር ስለሆነ መፍታቱ ያስቸግርም። ይሄም ላይ ቢሆን ጠንከር ያለ ወሊድ ደም የሚሆን በወራባ ደም ላይ ፈታ ትታጠብ የሚል የሚያስገድድ የለም። በበጎ ፈቃደኝነት ብታደርግ መልካም ነው፣ ሱና ነው። አላሁ አእለም። የፀጉር አሰራሩ የፀጉር ተፈጥሮ ደረቅ ያለሆነው ፀጉሩ ካልተፈታ በስተቀር ውሃ አይዘልቅም ወደ ቆዳ የሚል እርግጠኝነት ወይም ገለበቱ ዞን ካለ ፀጉሯን ልትፈታ አልያ በሌላ መልኩ ማድረስ ምትችልበትን መንገድ ልትፈጠር ይገባታል።